ኢትዮጵያ የተጠናከረ ማዕከላዊ መንግስት ለመመስረት በተደረገው ጥረት የብሔርና የመደብ ጭቆና ተከስቶ እንደነበር የታሪክ ድርሳናት ይመሰክራሉ። በነበረው ጭቆናም የራሳቸው ማንነት የነበራቸው ሕዝቦች ማንነትና አኗኗራቸው እስከ መለወጥ መድረሱን ነው በኢቢሲ ስቱዲዮ በተዘጋጀ የውይይት መድረክ ላይ የኢህአዴግ ከፍተኛ አመራሮች የገለጹት። የብሔርና የመደብ ጭቆና ባልነበረበት አካባቢም በሃይማኖትና ባህል መመሳሰል ብቻ የጭቆናው አስተሳሰብ ደጋፊዎች ተፈጥረው እንደነበረም አንስተዋል። ዛሬ ላይ አስተሳሰቡ እየተቀየረ መሆኑን በመጠቆም ብሔራዊ ጭቆናን እንደነበረ ሌላው ሰው ሳይሆን እኔ ያው ምስክር ነኝ። በእኔ ብሔር እኔ ባለበት አካባቢ በቋንቋ መናገር እንደ ሕፍረት፣ የሚቆጠርበት በገዛ የብሔረሰብ ስም መጠራት እንደ ውርደት የሚቆጠርበት ሁኔታ ነው የነበረው። የአሁኑ አንድነት በገዢዎች ወይም በተወሰኑ የህብረተሰብ ክፍሎች ብቻ ሳይሆን በእያንዳንዱ ሰውም ውስጥ አእምሮ ያለ አንድነት ነው። የውይይቱ ተሳታፊዎች እንደገለጹት የኢትዮጵያዊነት ስሜት በዲሞክራሲያዊ ብሔርተኝነትና የጋራ ተጠቃሚነት መርህ ላይ ተመስርቶ እያደገ መጥቷል። መብቶቹ ጥያቄዎቹ የተመለሱለት ህዝብ የተረጋጋ ስርዓት ለመመስረት ጊዜ ያገኛል፣ ፊቱን ወደ ልማት ያዞራል፣ በልማቱ እየተቀየረ እያደገ ይሄዳል። በአንድ ጊዜም ጥያቄው የተመለሰ ህዝብ ደግሞ ሌላ ጥያቄ የለውም ማለት አይደለም። እያደገ በሄደ ቁጥር ተጨማሪ ጥያቄ ይጠይቃል። ኢትዮጵያዊነት ከጋራ ጥቅም ባሻገር እሴቶች አሉት። የጋራ እሴቶች፣ የተገለጹ እሴቶች። እነኚህ እሴቶች እንደ ህዝብ በዚህ ሀገር ብሔር ብሔረሰቦች እና ህዝቦች በጋራ ሲኖሩ ያካበቷቸው እሴቶች ናቸው። የጋራ ተጠቃሚነት፣ ለዘመናት የቆዩ የሚያስተሳስሩን እሴቶች በደንብ ከተጠቀምንባቸው የኢትዮጵያዊነት በጠንካራ መሰረት ላይ እየተገነባ ያለ መሆኑን ወደፊትም ይበልጥ ተጠናክሮ የሚቀጥል መሆኑን ማየት ይቻላል። ዛሬ ላይ ያለው የኢትዮጵያዊነት ስሜት የብሔር ማንነትን መሸሸግን አይጠይቅም ያሉት ተወያዮቹ ለኢትዮጵያዊ ማንነት መሰረት የሆኑ ጉዳዮችም አንስተዋል። ኦሮሞነቴን ተቀብሎ ኢትዮጵያዊነትን የማይቀበል ኢትዮጵያዊ ወንድሜ ነው ልለው መስረት የለውም ማለት ዲሞክራቲክ ብሔረተኝነትና አንድነት የተሳሰሩ መሆናቸው ማለት የኢትዮጵያዊነት የተሳሰሩ ናቸው። አንዱን ምረጥ የሚባል አይደለም። ኢትዮጵያዊ አንድነት የምንለው መሰረቱ ዴሞክራቲክ ብሔረተኝነት ነው እያልን ያለ መሰረቱ እሱ ነው። ያለሱ ኢትዮጵያ አንድነት የሚባል ነገር የለም። ዴሞክራሲያዊ ብሔረተኝነት የመገንባት ጉዳይ በሶስት አራት ጉዳዮች ላይ የሚመሰረት መሆኑ አይቀርም። አንደኛው የራስን ብሔራዊ ማንነት ይበልጥ በመገንዘብ ሁለተኛው ጉዳይ የሌሎችን ብዝሀነትን ማክበር መቀበል እዛው ሳለ ከሌሎች ብሔር ብሔረሰቦች ጋር የጋራን ጥቅም በእኩልነት ለማስከበር ያስችላል። ሶስተኛው በጋራ ሀገራዊ ጉዳዮች ቀደም ብሎ ሲነሳ እንደነበረው በእኩልነት የመወከል እድል ይኖራል። ኢትዮጵያ ኮ፣ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ወደውና ፈቅደው የሚኖሩበት ህብረት ነው። ኢትዮጵያዊ ለመሆን የብሔር ማንነትን መጣል የለብህ። የብሔር ማንነት ስላለህ ኢትዮጵያዊነት መሆንን የሚጎዳ የሚቆረቁር ነገር የለውም። ኢትዮጵያዊነትን ለማጠናከር በጥቂቶች አስተሳሰብና ድርጊት የሚገለጸውን ጠባብነትና ትምክህት እንዲሁም በፌዴራል ስርዓቱ ላይ ጥርጣሬ እንዲፈጠር የሚያደርጉና ስርዓቱን ከጎሰኝነት ጋር የሚያያይዙ የተሳሳቱ አመለካከቶችን መታገል እንደሚገባም ተወያዮቹ ጠቁመዋል።